ለምንድን ነው ክሊፍን ማግኘት የፈለከው? ጥሩ ጥያቄ ነው። እንግዲህ ክሊፍና ስቱዋርት ያው ከኛ ቤተ እምነት ውጭ ቢሆኑም ብዙ ጥሩ ስራ አድርገዋል። ማለት እግዚአብሔር የለሾች፣ ሌሎች ሃይማኖት ያሉ ሰዎችን ወደ ክርስቶስን ማወቅ አምጥተዋል። ይህ ትክክል። ነገር ግን ብዙ የሚያሳዝን በጣም ጥሩ ያልሆኑ እንግዲህ በእኛ ቋንቋ በኦርቶዶክሳዊ ቋንቋ ኑፋቂዎች የሚባሉ የሐሰት ትምህርቶችም ያስተምራሉ። በተለይ በቅርብ ጊዜ አቨንጀርስ ፖድካስት በሚባል ቪዲዮ ሰርተው ነበር ጆርጅንኮ ከሚባል ሰው ጋር እና እዚህ ላይ እንዳለ ለ2000 ዓመት ቤተክርስቲያን የሰበከችውን ትምህርት ሲቀልዱበት እንግዲህ አንዱ ጆርጅንኮ የሚባለው እሎቱ ስብሐት ስጋው ደግሞ አፈር ብሎታል እና እንደዚህ በጣም የሚያሳዝን አይነት ቋንቋ ሲጠቀሙ ኑፋቂን ሲያስተምሩ የሐሰት ትምህርትን ሲያስተምሩ፣ አንድ ሰው መጥቶ ለነሱ ይህን ጥያቄ ማቅረብ አለበት። ስለዚህ ያን እድል ሲሰጠኝ እንግዲህ እጅ አውጥቼ ነው እነሱ እኔ የመረብኝ። ስለዚህ እድሉ ሲሰጠኝ ያን እድል ተጠቅሜ ያው እግዚአብሔር እያገዘኝ ጠየኳቸው። ግን በጣም አጋጣሚ ነው፣ ራሱ እግዚአብሔር ነው ያዘጋጀው። ልበ አምላክ ዳዊት ኩሎ ዘፈቀደ ገብረ እግዚአብሔር እንጂ የእግዚአብሔር ነገር መሆኑ ነው እንጂ ያ ሰው ባላገኘው ሳላውቅ መጥቶ ይሄን ነበር። ሰላም ለእናንተ ይሁን። ዲያቆን ምህረት እባላለሁ። ብዙዎቻችሁ እኔ ከክሊፍ እና ከስቲዋርት ነቸር ጋር በኤምአይቲ ያደረግነውን ውይይት አይታችሁታል። ውይይቱ በኤውካርኒስት በመጽሐፍ ቅዱስ በመድኃኒትና በመጀመሪያው ቤተ ክርስቲያን ላይ ነበር። መጀመሪያ ከሁሉም በፊት ሁላችሁንም ከልቤ በጣም አመሰግናለሁ። ብዙዎቻችሁ ከኦሪንታል ኦርቶዶክስ፣ ከምስራቃዊት ኦርቶዶክስ፣ ከሮማን ካቶሊክ፣ ከከፍተኛ ቤተ ክርስቲያን ፕሮቴስታንት እና ከሌሎችም ፕሮቴስታንቶች የላካችሁልኝ ድጋፍን እና አቅም በጣም አመሰግናለሁ። እናንተ ብዙዎቻችሁ የደግፋችሁኝ የጉዳዩን አስፈላጊነት ስለተረዳችሁ ነው። እኔም ከልቤ በጣም አመሰግናለሁ። ይህንንም በሌሎች ሰዎችን ይደርስ በማሰብ ተካፈሉት። እንዲሁም በኤምአይቲ ላይ ከክሊፍ ጋር ስንወያይ ምንም የተለየ አጀንዳ አልያዝኩም። ሌሎች እውነቱን ለማድረስ ያህል ነው። እናንተም ይህንን ተረድታችኋል። እውነትን ወደ ሙላት በማምጣት መንገድ ሰዎችን ከዚህ እምነት ማውጣት ብቻ ሳይሆን ወደ እምነት ፍጹምነት፣ ወደ እውነት ፍጻሜነት፣ ወደዚያ እውነት ክርስቶስ ራሱ ለሐዋርያት ባደራ የሰጣቸውን የእምነት ቃል ክርስቶስ ራሱ በወንጌል ላይ እኔ መንገድና እውነት ሕይወትም የልብም ልብ ነኝ ስላለ ነው። እኛ ሰዎች ነን። ስለዚህ በራሳችን ትርጉሞች መታመን የለብንም። እኛ ክርስትናን ለመረዳት ቅዱሳት መጻሕፍትን ለመረዳት ክርስትናን ለመረዳት ወደ መጀመሪያው መቶ ክፍለ ዘመን ወደ ሐዋርያት ተከታይ የደቀ መዛሙርት ዘመን ተመልሰን ቅዱሳት መጻሕፍትን በቅዱሳት መጻሕፍት እንዴት እንደሚተረጎሙ ምን እንደሚሉ በመመልከት ቅዱሳት መጻሕፍትን እንዴት እንደሚተረጉሙ ማየት አለብን። እንደምናውቀውና ስለ እነዚህ ፓኬጆች የሚናገሩትን አይተናል። ኤጎን ወደ ጎን አስቀምጡ። የጥንታዊቷን ቤተ ክርስቲያን ስለ እነዚህ ሁኔታዎች በትክክል የምትናገረውን በመመልከት በሐዋርያቱ ዘመን የነበሩትን ሰዎች ስለ እርሷ የተናገሩትን እና ወደ ትክክለኛው አቅጣጫ ያመጡታል ብለን ተስፋ እናደርጋለን። በውይይቱ እኔ የራሴን ሀሳብ ለማንሳት በእውነት የፈለግኩት እኔ መጽሐፍ ቅዱሳዊ መጽሐፍ እኛ እንደምናውቀው አዲስ ኪዳን ያጠናከረችውን የቀደመችውን ቤተ ክርስቲያን መመልከት አለብን። እናም ስለ እነዚህ ጉዳዮች ምን እንደሚሉ እንመልከት። እኔና ተባባሪ ጓደኛዬ አንድ ፖድካስት አለን። በዩቱዩብና በኢንስታግራም ላይ ማግኘት ትችላላችሁ። ተከታትሉን በተስፋ እንደምታደርጉትም እምነቴ ነው። እኛ በምንሰራው ቪዲዮ እስካሁን ያደረግነው እንዲሁም በመጽሐፍ ቅዱስ ላይ ጥልቅ ግንዛቤ የሚሰጡ ቪዲዮዎች አሉን። መጽሐፍ ቅዱስ ውስጥ ያሉት ሕይወታዊ ጉዳዮች እንዴት እንደሚተገበሩም ለማወቅ ካሉት እና ሁሉንም ነገር ለማየት እኛ ጋር ይምጡ። ስለ ቤተ ክርስቲያን በአጠቃላይ ጉዳዮች ለመረዳት እኛን ይጎብኙ ና በመጨረሻም ልጨምር የምፈልገው እኔ ኃጢአተኛ አገልጋይ ነኝ እና ሁላችሁም እንድትጸልዩልኝ እለምናለሁ። ለክርስቶስ በምናቀርበው አገልግሎት መንገድ ላይ እንዳንሰናከል ሁላችሁም እንድትጸልዩልኝ እጠይቃለሁ። እናም ሁላችሁም ይህንን መልእክት በአካባቢያችሁ ላሉ የሥራ ባልደረቦቻችሁ፣ ለቤተሰቦቻችሁ በማድረስ እንድትጸልዩልኝ ይመኛለሁ። እግዚአብሔር ይባርካችሁ።